ሰዎቻችን ይብራ እኛ እንወዳቸዋለን እናከብራቸዋለን። እዚህ ጋር ቆመን የምንሰብከው የተሰቀለው ኢየሱስን ነው። እዚህ ጋር ቆመን የምንበረከክለው ለኢየሱስ ብቻ ነው። በዚህ ሰዓት እኮ ኢየሱስ ቢመጣ እች ምድር ተጠቅልላ ታልፋለች። ከዛ ሰማይ የሚገለጠው ምንድነው? ቅዱሳን መላእክቶች፣ ጻድቃን፣ እነ ቅድስት ድንግል ማርያም፣ ሰማያቶች፣ መላእክቶች፣ እነ ቅዱስ ገብርኤል፣ እነ ቅዱስ ሚካኤል ተንበርክከው ዝቅ ብለው እንስገድለታ ብሩኬ ይሄን ይሄን ብቅ ብሎ ምን ይሉበታል? እንበረክተክለታል፣ ለንጉሡ አሜን። እነ ማን? እነ ቅዱሳን መላእክቶች። እነ ማን? እነ ጻድቃን። እነ ማን? እነ ሰማያት። እነ ማን? አራቱ ሽማግሌዎች። ለታረደው በግ ምስጋናና ክብር፣ አሜን፣ ውዳሴ እና አምልኮ፣ አሜን፣ ይገባዋል ይላል። አሜን። እኛ ደግሞ በስጋ ያለን ለታረደው በግ ለኢየሱስ መንበርከካችን ይገባዋል። አሜን። ከላዲናሎሲዶሎሲለአንተ በመንበርከካችን ክብር ይሰማናል። አሜን አባት የተንበረከክ ነው። ለማንም አይደለም ለእንትን ድርጅት አይደለም። የተንበረከክ ነው አ አብ ለላከው ለልጁ ለኢየሱስ ክርስቶስ ተንበረከከ ነው። አሜን የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድ በሰማይ እንደሆነች እንዲሁም በምድርቱ። የዕለት እንጀራችንን ስጠን ዛሬ። እኛም የበደሉንን ይቅር እንደምንል በደላችንን ይቅር በለን አቤት። ወደ ፈተና ተግባር፣ ከክፉ ሁሉ አድነን መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን፣ አሜን፣ አሜን።